ሰላም ቤስት ፋሚሊ ተመልሻለሁ፣ እና አሁን ፓርክ ገብቻለሁ፣ እና ማገኘው አንድ ቤተሰብ አለ። ዛሬ ትንሽ ጊዜ ከእነሱ ጋር አሳልፋለሁ። እና ቤስት ፋሚሊ ያው አሁን ጓደኛዬ ጋር ደርሻለሁ። በጣም ደስ የሚል ቦታ ነው እና ቦታውን እንደምትወዱት እርግጠኛ ነኝ። ያው እንዲህ በቃ አላልሰው ጊዜ ሲኖረው ይሄን በመሰለ መልጊዜውን ያሳልፋል። እና ሁሉም የራሱ ሙድ በቃ እየተከተለ ነው። ሁሉም በየግሩፕ በየግሩፕ እንዳመጣጡ ያው ላይፉን እያሳለፈ ነው። የምር በጣም ደስ ይላል። አኩሎ መናገር ጀርባ ያለ በቃ ሁሉም ቦታ ግሩፕ ግሩፕ አለ እና እኔም ያው አንዱ ግሩፕ ልቀላቀለው። ከጓደኛዬ ጋር ነኝ። ያው እዚህ ጋር ግሪል እያደረገ ነው። ዋው በጣም ደስ ይላል። እና በቃ ስትመጡ ምናምን እዚህ ቦታ ምንም አይነት ፍቃድ ያስፈልገው ኤኒ ታይም ማንኛውም ሰዓት ከመጣችሁ ያው ቦታው ለእናንተ ክፍት ነው ማለት ነው። እና ደስ ብሎኛል፣ አመሰግናለሁ። ያው በጣም ያምራል። በጣም ወድጃለሁ። አንደኛ ነው እና ቤስት ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱ። የሥራ ሲሆን ይመቻችሁ። መልካም ጊዜ ቤስት ፋሚሊ። ያው በሰዓት እየተጠቀምኩ ነው። ደስ የሚለው ነገር ዛሬ ያው እረፍት ቀን ነው፣ ግን በእረፍት ቀኔ ያው ፕላን አድርጌ ነበረ። አንድ ማገኘ ጓደኛዬ የነበረ አገኘው። ያው እነሱም ወጣ ብለው በቃ አየር እየተቀበሉ ነው። ፋሽር ብትል እያሉ ነው እና ያው እኔም ከነሱ ጋር አድኑን አግኝቼ ፋሽር ብትን እያልኩ ነው። አንዳንድ ጊዜ ባላችሁ ሰዓት መጠቀም በጣም ደስ ይላል። ያው እኔ በሰዓት እየጠቀምኩ ነው። ይመቻችሁ ሁሉም ላንተ ነው። አዎ እኔም የለው የምር ነው። አንደኛ ነው። የአብትሽ ግብዣ ነው። አብትሽ አመሰግናለሁ። እና ያው አሪፍ ጊዜ ነበረን። የምር በጣም ደስ ይላል። አንዳንዴ ያው ባለን ጊዜ መጠቀም ማለት እንደዚህ ነው። እና እናንተም ባላችሁ ጊዜ ተጠቀሙ። ብዙ ጊዜ በቃ የሆነ እረፍት ሲኖራችሁ የሆነ ነገር ቤት ውስጥ የሚሰራ ነገር ካለ ቤት ውስጥ መስራት፣ የሚሰራ ነገር ደግሞ ከሌለ ወጣ ብላቸው አየር መቀበል፣ የምር በጣም ደስ ይላል። አሁን እዚህ ጋ የምታያቸው ሰዎች ያው ብዙዎቻቸው በቃ ለራሳቸው ጊዜ እየሰጡ ነው፣ ሪላክስ እያደረጉ ነው። እና በጣም ደስ ይላል። እና ቤስት ፋሚሊ አሪፍ ጊዜ ነበረኝ። የምር በጣም ደስ ይላል። እና ው ባለን ጊዜ እንደዚህ ጊዜያችንን እያሳለፍን ነው፣ ጊዜያችንን እየተጠቀምን ነው። እናንተም ባላችሁ ጊዜ የምር ነው የምላችሁ ጊዜያችሁን ተጠቀሙ፣ ይጠቅማችኋል። እናም በቃ አለ አለ ያው አትቆዝሙ ቤት ውስጥ ምናምን ወጣ ብላችሁ እንደኔ ለራሳችሁ ጊዜ ስጡ። እና ያው ዛሬ የምር በጣም ደስ የሚል ቀን ነው። እኔ ባለኝ ጊዜ ተጠቅሚ ያለው በቃ አለ አለ በጊዜያችሁ መጠቀም ያለባችሁ፣ እና ብዙ ጊዜ ቤት ሲሆን አለ አለ ቁጭ ብለን የሆነ የምናስቡ ነገር አለ፣ ያን ሀሳባችንን ቁጭ አድርገን የሆነ ለብሰን ዘንጠን ምናምን የምር መውጣት ነው ያለብን። እና ያው እኔም ወጣ ብያለሁኝ እና በጣም ደስ ይላል። አሁን ደግሞ የሆነ መጫወቻ ግቢ እየገባው ነው። እናው መጫወቻ ግቢ እየገባው ነው። መጫወቻ ግቢ በጣም ደስ የሚል ነገር አለው። በጣም ያምራል፣ ሰፋ ያለ ነው። ብዙ መጫወቻ ነገሮች ይታዩኛል። እና ፊት ለፊት ያው እንደምታየው ብዙ ሰዎች አሉ እና በጣም ደስ የሚል ነገር አለው እና ያው ብዙ ሰዎች ረሃ እያረጉ ነው በጣም ደስ ይላል አቁ ለመናገር ማለት ነው እዚህ ጋር ለምታዩ ሸርተቴ የምናምን ሸርተቴ ለምትወዱ ሸርተቴ ምናምን አለ እና ገርማሹ ነገር እኔ ከምኖርበት ቤት አንድ አስራ አምስት ደቂቃ ነው የሚርቀው እኔ ግን አላውቀውም ነበረ እና አንድ ጓደኛ ነገረኝ ነገርኝ እና አለኝ ምናምን ሄድኩኝ ስሄድ ዋው ቦታው የምር በጣም አንደኛ ነው በጣም ወድጄዋለሁ እናም ከጊዜም በኋላም እየመጣው ለራሴ እዚህ ጊዜ ምሰጥ ይሆናል እና ቤት ፋሚሊ እንዳይረሳ ሰብስክራይብ ላይክ ሼር እያረጋችሁ አበርታቱ። እና የምር በጣም ቦታው ወድጀዋለሁ አንደኛ ነው አንደኛ ነው። እና ፏሽር ብትን እያልኩ ነው፣ ለራሴ ጊዜ እየሰጠሁ ነው። እናንተም በተቻላችሁ አቅም ለራሳችሁ ጊዜ ለመስጠት ሞክሩ እላችኋለሁ። የምር ያው አሪፍ ጊዜ እያሳለፍኩ ነው፣ በጣም ደስ ይላል፣ በጣም ወድጀዋለሁ። እና እናንተም እንደምትወዱ ተስፋ አረጋለሁ። እስቲ ደስ አይልም ለራስ ጊዜ መስጠት? የምር እንዴት አባቱ እንዴት አባቱ ደስ ይላል። ለውስጥ እዚህ ከላይ ልጆች እየወጡ ነው። እኔም ከላይ ወጥቼ ደግሞ ሊያው እና ያው መጫወቻ ማከል ነው። በጣም ደስ ይላል። ብዙ መጫወቻዎች አሉ። እንደውም ብዙ ሰው የለም። እዚህ ከላይ ልጆች እየወጡ እየተጫወቱ ነው። እኔም እስቲ ደግሞ ወጥቼ ከላይ ያለውን ነገር ልይ እና ቤስ ፋሚሊ ደሳይልም ለራስ ጊዜ መስጠት የምር ነው ማላችሁ። ለራሳችሁ ጊዜ ስጡ፣ ወጣ በሉ፣ አየር ተቀበሉ። ለራሳችሁ ጊዜ ስጡ፣ ቤት ውስጥ አትቀመጡ። የምር ነው ማላችሁ። ባላችሁ ጊዜ ቤት ውስጥ ቁጭ ብላችሁ የምትሰሩ ነገር ካለ መልካም፣ ግን ቤት ውስጥ ደሞ ቁጭ ብላችሁ የምትሰሩት ነገር ካሌለ ወጣ ብላችሁ አየር መቀበል እና ቤስት ፋሚሊ የምር በጣም ቦታው አንደኛ ነው። በጣም ደስ ይላል። አና ኔ በጣም ደስ ብሎኛል ጆዋጂ ተጫወትኩኝ፣ ምናምን የምር በጣም አንደኛ ነው። እና ለራሳችሁ ጊዜ ስጡ። ፋሽር ብትልበሉ ማንኛውም ጫወታ ልጅ፣ አዋቂ፣ ትንሽ ምናምን አይልም። በነገራችን ላይ እርጅና መጣ ምናምን ብላችሁ ምንም አይነት ስሜት እንዳይሰማችሁ ማንኛውም ጫወታ ስትጫወቱ ላምሯችሁ እረፍት የሚሰጥ ከሆነ ማንኛውም ጫወታ ተጫወቱ። እጻን አዋቂ ትንሽ አይል። ማንኛውም እርጅና ሲመጣ ብዙ ጊዜ ያው ጫወታንም ያካትታል ይመስለኛል ያ ማለት መጫወት ያለብን ነገር መለየት አለብን። እኔ አለይ ማልዋሻችሁ ማንኛውም ጫዋታ መጫወት ፈልጋለሁ። ሁለተኛ ያስደስተኛል ብዬ ያሰብኩትን ጫዋታ ተጫወተው አለሁ። ምክንያቱም ሲጫወት አምሮ ያው ፍሬሽ ይሆናል ይሆናል፣ ደስተኛ እሆናለሁ። ምክንያቱም ያረጀው እዚህ ጋር ሰውነቴ ነው እንጂ አምሮ አላረጀ። ምክንያቱም አምሮ ገና ነው፣ አሁንም ደግሞ ለወደፊትም ይቀጥላል እና እዚህ ጋር ቴኒስ መጫወቻ አለ እና እዚህ ጋር የቴኒስ መጫወቻ አለ። በጣም ደስ የሚል ቦታ ነው። ቤስት ፋሚሊ በፓርኩ የነበረን ቆይታ ይሄን ይመስላል እና ባላችሁበት ሰላሙ ብዝት ይበልልኝ ስንኖር የምር ነው የምላችሁ ለሰው ፍቅር ኖ ስንኖር ለሰው ጥሩ አስተሳሰብ ይኑረን ስንኖር የምር ነው የምላችሁ ያው ምቀኝነት ባህላችን ነው እናስወግደው አያስፈልግም ሰው ሲቀየር የሆነ በቃ ጥሩ ነገር ሲሰራ አሪፍ ነው በርታ ሰው የሆነ ነገር ሲሰራ የሆነ ሰው ሲለወጡ ናብስታዊ የምር አድንቁት በርታ ገና ነህከዚህ በላይ አድርገን ማየት እንፈልጋለን በሉት። ያን ሰው ደስ ይለዋል፣ እናም ይሰራል፣ ይለወጣል። እና ከናንተ የሚጠበቀው የሆነ ሰው ስታዩ ማሻአላህ አሪፍ ነው ያለው በርሳ፣ ገና ደግሞ ከዚህ በላይ ሰርተ እንደምትለው ተስፋ አድርጋለሁ ምናምን በሉት። እና ለሰው ልጅ ስትኖሩ ተስፋ ስጡት። ትልቁ ነገር የሰው ልጅ የሚፈልገው ምንድነው? ተስፋ ነው በቃ። እና እኔ በነገራችን ላይ የሆነ ነገር ካስብጉኝ ወደ ኋላ አልልም አንድ እርምጃ ይጃራም ከተሳካልኝ ሁለት እርምጃ እራመዳለሁ። ካልተሳካልኝ ሶስተኛ ላይ ቆም ብዬ አስባለሁ። ካልሆነ ያንን ነገር አቆምና ወደ ሌላ ደግሞ እቀየሳለሁ ማለት ነው። እና ህይወት እንደዛ ናት። በአንድ ነገር ብቻ ሞክራችሁ ህይወትን አሸንፋለሁ ብላችሁ ተስፋ አታድርጉ። እና በላይፋችሁ ውስጥ የመጣውን ነገር ሁሉንም ጥሩንም መቀበል መጥፎንም መቀበል ከኋላ ያላችሁ እንጆን እያደረጉ ነው። እና እንደ ነገርኳችሁ ነው፣ የሆነ ስራ ስትጀምሩ ማለት ነው የምር ቆም ብላችሁ አስቡ። ያ ነገር የሚያዋጣችሁ ከሆነ አንድ እርምጃ ተራመዱ። አንድ እርምጃ ተራምዳችሁ ያ ነገር ካዋጣችሁ ሁለተኛ እርምጃ ተራመዱ። ተራምዳችሁ ስኬታማ ካረጋችሁ ከዛ በኋላ ያለውን አጣፍጡት። የምር ነው ምላችሁ እና ደግሞ ያው አሪፍ ካልሆነ ሶስተኛ ላይ ቆም ብላችሁ አስቡ። ከዛም በኋላ ያን ቁጭ አድርጋችሁ ሌላ ነገር ማሰብ ሌላ ነገር መስራት እና ከኛ የሚጠበቀው ትልቁ ነገር ምንድን ነው? አሪፍ ነገር ማሰብ አሪፍ ነገር መስራት እዛ ጋር ግን ሳንደርስ ማድረግ ያለብን ነገር ምንድን ነው? እራሳችን ላይ እንቨስት ማድረግ ለራሳችን ጊዜ መስጠት። ከዛም በኋላ ጥሩ ጥሩ ነገር እናስባለን፣ ያን ጥሩ ነገር ስራ ላይ እናውለዋለን ማለት ነው። ቤስት ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። በሚቀጥለው ፕሮግራም እስከምንገናኝ የሳምንት የሰላም የፍቅር የደስታ ይሁንላችሁ። ቻው